ጋይስ ዛሬ አዲስ ነገር አለ። በእርግጠኝነት ሀይሚና ብሩኬ ይታረቃሉ። የድሮ የነሱ ሰላም ፍቅር ማን ነው እንደኔ የናፈቃችሁ? ጌታ እኔ በጣም የናፈቁኝ ሀይሚና ብሩኬ እንዴት እንደሚመጡ በቃ ሁኔታችሁ፣ ጭቅጭቃችሁ። የሀይሚና የብሩኬ ጭቅጭቅ ማ ነው የናፈቃችሁ ቤተሰብ? ዛሬ ግን አዲስ ነገር አለ። በእርግጠኝነት ሀይሚና ታርቆ እንደሚመጡ እርግጠኛ ነኝ። ብሩኬ ደግሞ ኢንስታግራም ላይ የለቀቀ ፎቶ አለ። እሱ ምንድነው ስጦታ ለማን እንደሆነ ወይ ለሀይሚ እንደሆነ አላቅም። ብቻ እየሆነ በቃ ደስ የሚል ነገር ይታይኛል። ቤተሰብ ሀይሚና ብሩኬ በእርግጠኝነት ታርቆ ታርቆ ሁለቱም አንድ ላይ እንደሚመጡ እርግጠኛ ነኝ ማለት ነው። የእውነት ማን ነው እንደኔ የናፈቃቸው የሀይሚና የብሩክ ሰላም ማለት ነው? የምር እኔ በጣም ነው የናፈቁኝ። እግዚአብሔርን በቃ ላይ ላይ የድሮ ፍቅራቸው የእነሱን ቪዲዮ ድፈዋል ያየው ነበር ነው ወደ ኋላ ተመልሼ ያየው ነበር። የሀይሚና የብሩኬ ቪዲዮ በፊት ማለት ነው እንዴት እንደሚሰሩ ምናምን ቼክ እያደረኩ ነበርና፣ የምር በጣም ነው የሚያስቀኑ ሁነን ለመናገር። ሌላው ነገር ደግሞ ብሩኬ አሁን ላይ ማለት ነው ስሬስ መሆን አለበት ለሀይሚ የሆነ ነገር በቃ አለ አይደለ? የሆነ ነገር በቃ የሆነ ቁም ነገር ላይ በታ ቢያደርጋት እኔ ደስ ይለኛል። ወይ የፍቅር ጥያቄ አቀርባ በቃ ሀይሚ የምትደሰትበት ምክንያት አይሚ የሆነ ነገር ከብሩኬ ትፈልጋለች። ብሩኬ ደግሞ የፍቅር ጥያቄ ለአይሚ ብታቀርበላት ደስ ይለኛል። በቃ ፍቅሩን ግለፅ አላት። ምን ችግር አለ እንዴ? አንድ አመት እኮ ቀላል አይደለም። አስባቸዋሉ እንኳን አንድ አመት ይቅርና እንኳን አንድ ወር ዋጋ አለች ማለት ነው። እና ብሩኬ ግን እዚህ ጋር ችግር አለበት። በቃ እንደ ልጅነት እኮ ተመለሽሶ አይመጣም፣ እርግጠኛ ነኝ። ስለዚህ በቃ የሆነ ነገር ወይ ለሀይሚ ቀለበት አድርጋው የሆነ ነገር ላይ አድርጋ የራስህ ማረግ ትችላለህ ማለት ነው። አሁን ላይ ማለት ነው። ልዩነት የለም። ስለዚህ የሆነ ነገር ለሀይሜ የሆነ ፎርሜስ ግብ አላት ማለት ነው። እውነት ለመናገር ሀይሜ ካንተ ብዙ ነገር ትጠብቃለች። ምንም እያደረከ ነገር የለም። አንድ ላይ ቪዲዮ ትሰራላችሁ፣ ግን ፍቅራችሁ በውስጥ ይመስለኛል። እኔ እንደተረዶ ማለት ነው ቤተሰብ ለሚዲያ ግን አላሳወቁም እንጂ በካሜራ ጀርባ ሀይሚና ብሩክ ፍቅረኞች ናቸው፣ እውነቱን ለመናገር ማለት ነው። እና ለሚዲያ ይፋ አላደረጉም እንጂ ሁለታችሁ ው ፍቅራችሁ ደስ ይላል፣ እውነቱን ለመናገር። ብሩክ ደግሞ ለተመልካች ለተመልካች ብላ ወይም እኛ ፊት ለፊት ሆና የፍቅር ጥያቄ ቢያቀርብላት ብዬ አሰብኩ። ቤተሰብ ስለዚህ በቃ የእናንተ ይሄ ነው የሚዋጥ ይሄ ነው በቃ የእናንተ ከውን በኋላ ወደ ቁም ነገር ብትገቡ ቁም ነገር ላይ ብትሆኑ ይመረጣል። በእርግጠኝነት ማለት ነው። አይኔም በጣም ተጻጽታለች ትክክል እንዳልሰራችው ብዙ ነገር እንዳጠፋን እኛውን ህፃን ልጆች አይደለንም እያለች ነበረች ትናንትና ማለት ነው እና በቪዲዮ ያያችሁ ቤተሰብ ማለት ነው እና ስለዚህ ዛሬ ሀይምና ብሩኬ በእርግጠኝነት ስታርቆ እንደሚመጡ እርግጠኛ ነኝ ውስጤ እየነገረኝ ነው ቤተሰብ ብቻ አዲስ ነገር አለ እንጠብቃለን ማለት ነው በጉጉት ለዚህ ቤት ደግሞ አዲስ ከሆናችሁ የሀይሚና የብሩኬ አድናቂ እስኪ ሰብስክራይብ እያደረጋችሁኝ ቤተሰብ በሆኑ ወዳቸዋለሁ የኔ ውዶች። የዛሬ ግን አዲስ ነገር አለ። ስለዚህ እንጠብቃለን በጉጉት ማለት ነው።